ባት እንችላለን። እኔ እናንቺ ሞት ነው የሚለየን፣ ፍቅሬ ማሬ ከአንቺ ሌላ ሴት ዞር ብዬ አላይም። እኔ ጆከር የተባልኩ ግለሰብ ሞኒካ ድንቡስቡስ ያለች ድንቡሼ ተጫዋች ወድጄ ፈቅጄ ሞኒካ ድንቡሽቡሽ ያለች ድንቡሼ ወድጄ ፈቅጄ ኩላሊት የልቤን በመስጠት

እኔ አልኩም ብቻ በላ ወድጄ ፈቀጄ፣ አተ ስልክ ገብቶበት ነው። ሞኒካ ስልክ ሞኒካ

ሞኒካ በትግርኛ ያለ የሰርግ ዘፈን ዝፈኛ፣ አንቺ ሙሽራ አደረሽ

ንተ ንተ በል፣ እያከባ በላት ትግባር ቴክኒክ ትጠቀማለው አላሳፍርህም። እሺ ቀጥይ። አሁን የተዳራችን ይሄ ምቀኛ ነው። እስካሁን ሳይወራ አሁን ጨርሶ ያወራል። በጣም ችግር ቀጥ ከፈት ትሄድብሃለው።

እንደ አዲስን ጀምር ወይስ እነሆ እኔ ሞኒካ እነሆ እኔ ሞኒካ ከጆከር ጋር እግዚአብሔር ሊያጣምረኝ ዘንድ

ከጆኬር ጋር እግዚአብሔር ሊያጣምረኝ ዘንድ በእምነትም ሆነ በትግል ሳንለያይ በእምነትም ሆነ በትግል ሳንለያይ እንሆ የጆኬር ድል ድሌ ነው ብዬ ላምን፣ እንሆ የጆኬር እድል እድል ነው እድሌ ነው ብዬ እድል አይደለም ድል ድል ድል እንሆ የጆኬር ድል ድሌ ነው ብዬ እንዲያምን

እነሆ የእኔም ድል የእሱ ድል ነው እና እነሆ የኔም ድል የእሱ ድል ነው እና እነሆ በጆከር ቤት የደረሰውን ሁሉ መከራ ልቀበል፣ እነሆ በጆከር የደረሰውን መከራ ሁሉ ልቀበል፣ ሊያባላኝ ሁሉ እንዲሁም ደስታውንም ማብሬ ለመቀበል እንዲሁም ደስታውን ማብሬ ለመቀበል እኔ ሞኒካ ፈቅጃለሁ።

አንድ ሮሞጎ ፊት ብትመስል ድምፅሽ ብሽ ብሽ ያለች ገመድ አፍ አለኝ፣ ገመድ አፍ። አሁን እኮ ፈርቶሻል እኮ ሞታ፣ ይቅርታ ጠየቀሻል። አማራ ሲሆን ቻላልኩት። እኔ ደግሞ ግን በይ ወርገች አማራ

እሱ የያምያምድ ቀሚስ ለባሽ ነው ከድር ነው ጠቀክ መጣ ነው ። አንዳንዴ ፋና ይሰድባል፣ አማራ ይሰድባል። ግን በሆድ ብሰበት ነው አለች። አንድ ልጅ በሆድ ስለሚተዳደር ልጆቹን የሚያስተዳድረው በዛ ስለሆነ ስራ የለው ተጎልተ

አንተ ስራ ስራ ስራ ዳዩስኪ ይጅበት ስራ ተጎልተ እስኪ ትናገር ብቻ፣ ሀያ አራት ሰዓት ስራ

ኤዲት እኮ አድርጉን ለእኔ እና ለሱ ዘእንትን የሰርግ ዘፈን ቁጭ ብለን እንጂ አንድ ላይ እንደዚህ ብሎ እንደ ፍቅር ያየኛል በቃ ብታይ ለሱ ግን አልጠላውም። ደህና ነው። ምንድነሰጋ አያስፈልግም፣ አይጠቅምም፣ ለሀገሪቱ አይጠቅምም

አድሚን አልነበረኝ እንዴ ሞኒካ? ያንስ ሁሉ ሁሉ ሰማያዊ አርግ፣ ከላይ እስከ ታይ ሰማያዊ ብሎ ሆን

ደስታ ነው። እውስ እንዴት እንደሚወጣ የታችናው ያንተ እንዳይመስልኝ እንደሱ ጥራ ቶሎ ቶሎ ነው የሚተኩስ አውቶማቲክ ነው የሚተኩስ ብሎማ እንደሱ ጣብጠብቅ አለ። ምን አገልግሎት አለው ብለሽ

ስእንካስኪነ ሸመላ እስቲ የእኔ ፍቅር ተቀብያለሁ፣ በይ እስኪ ጠጪልኝ። ነገር እንደው ለምንድን ነው ጥዋት ጥዋት ሲሆን ያ ነገራችሁ ጣጧ ሲሆን ያስቸግርሻል? ሁልጊዜ ጥዋት ጥዋት ሲሆን ስራ ሲሄድ ለወንዱ እዛ ነው ማየውብ

የማታው እና የጠዋቱ ምንድን ነው ልዩነቱ? የጠዋቱ የማታው የማታው ገና ነው። የማታው ደስ ብሎ ተነፋፍቀህ ስለምትገናኝ ምናምን የማታ ጥሩ ነው። የጠዋቱ ግን ውይ ርክት ነው።

እና ሞኒካ ሚስቴ ናት። ላስተዋቁሽ ቆ አንድ ወንድሜ፣ አንድ ፋኖ ላስተዋቁሽ።

በቃ ሲያምር ምናምን አትበያን። ይህን አሁን ሴት ታምራለች ካልኩ ትቀነቀን አለ። ኖርማል ነው ሆኖ መሰለኝ። ከታይ ጠዋት ምናምን እያልሽ አንቺ በጠዋቱ ጠዋት ምናምን ስትይ ሰውዬው

የሸራ አንቺ ደግሞ ግልጽ አርገሽ ከነገርሽ ሸደቃርኝ ያበሳጭሽኝ ኮን ልጅ ህዝቡ ግልጽነ የምንወረ ከዘነዘና በፊት ምን ግልጽ አለ? ዘነዘና ዘነዘና ነው። ሻምፖ ምን ያደርጉታል? ይቀቡታል፣ ይታጠቡበታል

ፈጫዕ ፈጫዕ ያረጉለታል። አሁን ትግርኛ የተናገርኩ ተናገርኩ ገባህ ማለት ነው። ፈጭረቅ ፈጭረቅ ያደረጉበታል ኮ ናቸው። ይህኔ አሁን ብዙ ደስ እንደ እያደረገች ና ሰውዩ ስሜታ የሆኗል መስል እንደዚህ እየወራሽ እጅሽን ተኳኩሎሽ ምናምን እንደዚህ አምሮብሽ ሲያስፈራ

ምን ያክል ምትጂ የስራ ብቻ እንጂ የሚያክለው ምን ምን? በስራ ሰዓት አሁን በስራ ያን በዛ ሰዓት የሚናከሱ አሉ፣ በጥፊ የሚማቱ አሉ፣ ከንፈር የሚመጠምጡ አሉ። ብዙ አይነት አለ። አንቺ ምንድን ነው? ኮፒራይት እንዳይወስዱ

ቡና ድገሚ። አንድ ቡና ሁሉ ነገር ይሄ ዶሮ ነው። ይሄ ዶሮ አለ ሁ አፍሪካ ግን አንተ

አሁን እኮ አማርኛ ለምደሻል። ልክ እንዳንተ ነው። አሁን አማርኛ ሳወራ በዛ አንድ ወገን በትግርኛ ወገን ቀዝቅዟል፣ መሬቱ ቀዝቅዟል። እና ምንም ሳላረግ ምንም ሳላረግ ሲ ይነኩኛል። ልሳደብ አልሳደብ፣ ምን በወጣኝ ቆንጃለ እዚህ አማርኛ እየተናጎርኩ እድሪስ ጋር ምንጸብ ናችሁ፣ እንደንችና ድሪስ ጀበና

አዎ እናቷ አማራ ናንተ ምናምን ብሎ ይሰግበኝ ነበረ። እኔ ደግሞ በውስጥ ሰራሁለት ለዚህ አማራ አማራ እየጠላ ብራችሁ ሊበላ ብዬ እሳት ለኮስኩ። በውስጢ ቅጥጥል ቅጥጥል አድርጌ ሁሉ ያማርኛ መናገር ብሮ ሰበሰበ።